ትንሽ አሞኛል ምንሽ ጨጓራዬም በጣም አሞኛል ዛሬ እና ሀኪም ቤት ሄደው የብሩክ ወንድም ታላቅ ወንድም እንደመሆኑ መጠን በጣም ልትመክረው ልትቆጣ ይገባል እኔ እንደዚህ እስክታመም ድረስ እሱ እኔን መጠጥ ማስጠጣት አልነበረበትም እና መጠጥ አስጠጥቶኝ ማታ እና በጣም መጠጥ ሰባ የሚጠጣ ነበረ እኔ እዛ አይጠጣም ልጁ ከመቼ ጀምሮ እኔ ለዛ ነው ሁሉ አንተን ጠርቼ እንትን ያልኩ ከመቼ ጀምሮ እንደሚጠጣ አንደኛ ማወቅ እፈልጋለሁ። ሁለተኛ እሱ መጠጣቱ ሳያንስ እኔን ለምን ያስጠጣኛል? እኛ በዚህ እድሜ ራሱ አንጠጣም። እሱ ገና የትላንትና ልጅ መጠጥ ጀመረልን። አንችንም በዚሁ አቃጠልልናው። ተቃጥያለ አሁን ከመናገር የሚልቅ ማለት በፍቲም ደፋለች። ደግሞ እንደ ሰላም እንደ ጤነኛ ሰው አንተ ምን ሆናል ትለኛለሁ። ምን ማለት ነው? አሁን ያገኘኋት አሞኛል በጣም ሰላም፣ ሰላም፣ ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያለን ፈጣሪ ይመስገን። ዛሬ እዚህ አዲስ ቤት ላይ መተናል፣ መተናል፣ ልንቀውጠው ነው። ዛሬም ታሪክ ልንሰራ ነው። ዛሬም ታሪክ ልንሰራ ነው። እንደተለመደው ማይቀር ነገር ነው ማይቀር፣ እናንተን ይዘን ማይቀር ነገር ነው። ዛሬ ቤተሰቦች ለወንድሜ ቻናል ሳትከፍቱለት ከፍት እንዳትሄዱ እያላችሁ ነበር። አዎ በጣም ብዙ ሰው እያለ ነበር። ለመለኛው ቻናል ሳትከፍቱለት ይዘር እንዳትሄዱ። ከቡታጅራ ምርጥ ሰው ነው። በጣም ብዙ የሚወደው ሰው በጣም ብዙ ይወደዋል። የሃይሚ መከታ ይሉታል። ደግሞ የሚወደድ ሰው ነው። እውነት ለመናገር አድክም ሰው ነው። ቀልደኛ ተጫዋች ነው። እንደጠበቅኩት አይደለም። በነገራችን ላይ ሀብቴን ነበር፣ በጣም ቀርበው ወዶ ምናምን እሱን ነበርና ሀብቴ ነው ግን ያው አለ አንዳንዴ ሰው ስትቀርበው ነበር። ቁስታዩ አንድ አይደለም። እኔ አሁን ብዙ ሰው ኮስተራ ነው ምናምን ብሎ የሚፈራው ሀብቴን ነው። እንደውም ከመለኛው ይልቅ እኔ ደግሞ ፈራው የነበረው መለኛውን ነው። ግን ደግሞ ስቀርበው ጭራሽ በቃ ማይገናኙ ሰዎች ናቸው። ሀብቴ ቢያንስ ሲሪየስ ነው። አዎ በቃ ጋሽ የለም ነው። ያው አኪራ ማኔ እንትን ነው በቃ እንጃ በቃ ቀልደኛ ነው። በየቦታው በቃ ምንም መሳቆቻ ነው ከሱ ጋር ሆናችሁ መሳ ቁም ነገር ቦታ ላይ ራሱ በቃ እኔ እንጃ ያበላሽባችሁ ነው ይመስለኝ። እያሳቃችሁ ከሱ ጋር ፈታ ነው እና ዛሬ ቤተሰቦች ሀብቴን በአንድ ቪዲዮ ሰላሳ ምናምን ፍፄን ሀያ ምናምን አይደለም ከኛ ጋር ያለን ሰው የኛም ቤተሰብ ነው። እንደዚህ በጣም የምትወዷቸው ሰዎች ናቸው እነዚህ እና መለኛውንም እስቲ ታሪክ እንስራ። ከ15ሺ ከ20ሺ በላይ እንጠብቃለን፣ እውነት እንጠብቃለን። ኦልሞስት በወለቃኖስ ከ20ሺ በላይ እንጠብቃለን። 20ሺ ሰው ሰብስክራይብ። ብዙ ነን ደግሞ በጣም ብዙ ቤተሰቦች አለን የሚገራርሙ እንቁ የሆኑ ቤተሰቦች አሉንና በጣም ከሺ በላይ በዚህ ቪዲዮ እንደሚገባ ተስፋ እናደርጋለን። እና ግን ይህንን ቻናል ስንሰጠው በነፃ አደለም። አረ አንዴ ታውቃለህ በጣም ነው እንደዚህ አይነት ነገር ደስ አይ ብቻ ዛሬ እናሰቃየዋለን። በፕራንክ ማለት ነው። በፕራንክ እና ደግሞ ትዝ ካላችሁ የሆነ ቀን ከአንተ ጋር ተስማምታችሁ ፕራንክ አድርጋችሁኛል። ስለዚህ እኔ ደግሞ ዛሬ ከአንተ ጋር ተስማምቼ ዋናጋርገን ነው ይህን ቻናል የምንሰጠው። ዋናው እኔ መሀል መሆኔ ነው። አዎ አንተ እኮ ሲጀመረ እራሱ ሁሉንም ማስደሰት የምትወድ ምርጥ ሰው ነው እውነት። እና አንተ በቃ መሌም እንዲከፋ አፈልግም እኔም እንዲከፋኝ አፈልግም። ጥሩ ሰው ነው በጣም ደግነት። ዛሬ አሁን ፍራንክ ሳደርግ ወንድሜ እኔ ማህን ማን ቃል ልናገር እችላለሁ፣ እንዳይደብር ይሄን ቪዲዮ ስታየው። እኔ ደግሞ የማይሆን የማይሆን ነገር ስለአንተ ላ ተናግሬ ላቃጥር እችላለሁ። አንተ የኛ ስምምነት ነው፣ የኛ ውል ነው እሱ። ተስማምተናል። አሁን እሱ መጥቶ እኔ አድርጊ ማላውቀው ነገር ነው። እኔ ቤት ላይ ማንንም ተናግሬ ያለግን ጸጥ አፌን ዘግቼ ያደግኩ ዛሬ ትካፈት ነው ማለት ነው ትመላለስ ነው እንጂ የሆነ ነገር ሲለኝ የማለስለት አለሁ። ምንድነው አረረስ ምናምን እንግዲህ ይደብራል ይጨንቃል እንደዚህ አይነት ነገር ግን ግዴታ ነው የስራው ባህሪ ነው። ምንም ማድረግ አንችልም ማድረግ አንችልም። ስታደርጉ ሆናችሁ መገኘት አለባችሁ። ማንም ጋ እንዲሳለኝ ምንም ያው እንደ ታላቅ አክብሬ መጨረሻ ልጅ አለው። ሁሉም እየኮሮኮመኝ እየወደደኝ ነው ያሳደግነው። ከኔ ጋብቻ ነው እንጂ እንትን ምትለ ባሸረዘ ልጆቹ አራቱ ልጆች አልተመቸኝ። ራቶጋም ዞረ መሰለኝ። አዎ የምር እየቆየ ሲሄድ እየጨመሩ ነው መሰለኝ። እዛው እርስ በርሳቸው አራት አምስት እየተዋለዱ ስድስት ሊሆኑ ነው። እና የትላንቱንም አረሰውልሽ ምሽ አንተ ደግሞ በቃ እርሳ እርሳ። በቃ እንዴ፣ ይሰማሽን ትፈልጊያለሽ? አይ በቃ እኔ እኮ ታውቃለህ። አላውቅም አላውቅም ብቻ መለኛውን ወንድሜን ጠርተነዋል፣ የኔን ታላቅ ወንድም እና ይህንን ቪዲዮ ደግሞ ስታየው እዚህ ቪዲዮ ላይ አምነባለሁ። ጥሩ ጥሩ ስራ ትሰራለህ ወንድሜ፣ እርግጠኛ ነኝ። እና በርትተህ ስራ የኛ ቤተሰቦች ማለት የሚገርሙ ቤተሰቦች ናቸው እና መደሰት የሚገባቸው ቤተሰቦች ናቸው እና በየጊዜው እየመጣ እነሱን ማስደሰት አለብህ። ጥሩ ጥሩ ስራ እየሰራ እነሱን ማሳቅ ማዝናናት አለብህ። አንተ አትታማም፣ ለስራ አትታማም። የሚገርም ኮንፊደንስ አለ የሚገርም በቃ ልቡ ጥሩ ሰው ስለሆንክ ጥሩ ጥሩ ስራና ጥሩ ነገር ይገባሻል። አባቴ እና ቤተሰቦች ደግሞ የምር ከልቤ ተማጽኝ፣ የሚለምናችሁም እናንተ ሰብስክራይብ ያደረጋችሁ አበረታቱት። በጣም መበረታታት ያለበትን ልጅ ነው። ይነሳል፣ ያድጋል እናንተን ከያዛ ማለት ነው እና እናንተ ደግሞ በሰብስክራይብ አግዙን እኛ በዚህ እናግዟለን፣ በብዙ ነገር እናግዟለን። እኛን እዚህ እንዳደረሳችሁ ብዙዎችንም ከኛ ጎን ያሉትን ጓደኞቻችንን እህት ወንድሞቻችንን ምናምን ብዙ ምንም ሳትሰለ ሁሌ እየመጣን እንደዚህ አገዙን ስንል እያገዛችሁን ሁሌ ከእኛ ጋር ናችሁና አመት ከምናምን ሙሉ ከኛ ጋር ሳሰለችኋላችሁ እና እስካሁን አንድ አመት ሙሉ ያላችሁ እግዚአብሔር አሁንም ጤናና እድሜ ንስጠን እና በደብ እንቀጥላለን ከእናንተ ጋር ከክፉ ነገሮች ሁሉ ይጠብቀን እና እና እናንተ የኛ እንቁ ቤተሰቦች፣ ውድ ቤተሰቦች፣ ምርጥ ቤተሰቦች ደግሞ ወንድማችንን አሳድጉልን እንደተለመደው እንደ አታሳፍሩንም፣ የምሬ ነው። መለኛውም ደግሞ አያሳፍረንም። ጥሩ ተጫዋች፣ ቀልደኛ ሰው ነው። አሪፍ አሪፍ ስራዎችን ይዞ የመጣ ብዬ አስባለሁ። መታችሁ ካገኛችሁት እግዚአብሔርና በቃ እኔ እንጃ። ደህና ነው የሚያረጋ ያለ ሰው እናንተ አበረታቱ። ሰብስክራይቡን ግን እንዳትረሱ። ታሪክ እንድትሰሩ እንፈልጋለን። በድጋሚ በዚህ ቪዲዮ ታሪክ ይሰራል። ታሪክ የእኛ የጨረቃ ፋሚሊዎች ታሪክ ታላቅ እንደመሆኑ መጠን መለኛው ሀብትሽ ስንት ነበር? ሰላሳ ምናምን አሁን የሀብቴ ታላቅ ነው። የሀብቴ ታላቅ ነው። የሆነ ነገር ቢያስ በአንድ ሺህ በሁለት ሺህ ከፍ ይበልና ሰብስክራይብ ማለት ለታላቅ ትልቅ ነገር ይገባዋል። ትልቅ ነገር ይገባዋል። ትልቅ አክብረ ነው እና እንደ በቃ እንደ ወንድማችሁ እንደ አባት ማለት ነው ደግሞ አይደል ታላቅ ወንድም ቤት ውስጥ ሲኖር አባት እንደማለት ነው አይደል ልክ እኔ እስከማውቀው ድረስ የምሬ ነው ታላቅ ወንድም አባት ነው ብዬ አስባለሁ እና እና ለአባታችን ለታላቃችን የሚገርም ሰብስክራይብ ጠብቃለሁ የሚገርም ፍቅር ጠብቃለሁ ከእናንተ የሚገርም ምላሽ እጠብቃለሁኝ እና መለኛውን ጠርተነዋል፣ እስኪመጣ እንጠብቀው። እኔ እሄዳለሁኝ። አንተ ትሄዳለህ። እኔ ሄዳለሁ። እንዲደውልልህ ማረቀው። አንቺ ስራሽ ታቃለሻባእኔ ታቃለ ደግሞ ለዚህ ማን ብሎኝ። እና እኔ ሄዳለሁ። ቤተሰቦች እኔ ሄጄ እስክመጣ መለኛው እስኪመጣ እናንተ በሰብስክራይብ አስደንግጡን፣ አስደንግጡን። ከኔ ጋር ነው የምትቆዩት እስከዛ ድረስ እንግዲህ። እና በጣም ነው የምንወዳችሁ በጣም በብዙ ነገር ስለማትለዩን በበጎ ስራውም በምኑም በምኑም ከእኛ ጋር ናችሁ እና በእውነት እግዚአብሔር ይህን ልባችሁን አይቀይራችሁ። ከኛ ጋር እንዳላችሁ እኛም ከእናንተ ጋር ኖረን ብዙ ነገር ፈጣሪ የሚያሳየን ይሁን፣ አይደል? በሰላም ወደ ሀገራችሁ ያስገባችሁ ማርያምን። በጣም ነው መወዳችሁ። ይመቻችሁ። ሁላችንም ነው የምንወዳችሁ ሁላችን። እና ጠቅመም ሬዲ ካሜራ እንደብቃለን። አዎ፣ ካሜራ እንደብቃለን። ተለመደዋለን። እና በቃ እስከዛ ግን ትናፍቀኛለህ። ቻው ቤተሰቦች። ጭመታ ነው አስገኝኝ። እኔም ባይ አላልኩም አንተን ነው ባይ አልኩት። ወደ ሰፈር ነው እንግዲህ። ውድ ቤተሰቦች ያው እንዳልናችሁ ነው ብሩኬም ሄዷል እንግዲህ። ሲመጣ መለኛው እዚህ በደንብ አስጨንቀዋለሁ፣ አቃጥሬ ምናምን ማለት ነው። ያው እኔን ፕራንክ ስላደረገኝ እኔ ደግሞ እንደተለመደው ሁለት ወንድማማቾችን ዛሬ ላጣላቸው ነው። ወይ የሰይጣን ጆሮ ይደፈን። ላጣላቸው ነው ማለት በፕራንክ ነው። ከዛ መልሼ አስታርቃቸዋለሁ። ቶሎ ነገሩ ሳይግል ማለት ነው። ምክንያቱም እነሱ ተጣሉ ማለት ይከብዳል ነገሩ። ስለዚህ ቶሎ ብዬ ፕራንክ መሆኑን እናገራለሁኝ። ያው ብሩኬም ቶሎ እንድንነግረው አደርጋለሁኝ እንጂ ሊጣሉ ይችላሉ። የምናገረው ነገር በጣም ስለሚያስጠላ ማለት ነው። እና እንግዲህ ያለውን ሁኔታ አብረን እስከዛ ድረስ ካሜራ እንደብቅ። ውዴ ባንቺ መቅረት ልቤ ተረበሸ፣ ብርታትና ወኔ ጠፋ ከኔ ሸሸ፣ እንድልዩም ፈረሰ ወደ አንቺ መምጫው

የጠራው ከአንድም የሆነ ነገር ልናገር ነበረ ትንሽ አሞኛል። ምንሽ ጨጓራዬም በጣም አሞኛል ዛሬ እና እና ሐኪም ቤት እንሄዳ ወይ አረ አይደለም፣ ለዛ ሳይሆን ወተት ምናምንስ የሆነ እኔ ሐኪም ቤት እሄዳለው ራሴ። ችግር የለውም። እሺ ወተት ወተት መጀመሪያ ይጠጣል ለጨጓራ ማማውተት ማማውተት። ልደውል አይ፣ አትደውል። ቆይ መጀመሪያ ማውራት ነገር ስላለ አትደውል። ምን ነው በጣም የተናደድኩበት ነገር ስላለ ነው። እሺ ዛሬ ልናገር የመጣሁት ማለት ነው እና አንተ ደግሞ ያው የብሩኬ ወንድም ታላቅ ወንድም እንደመሆኑ መጠን በጣም ልትመክረው ልትቆጣ ይገባል በጣም ነው የተሰማኝ ነው እኔ እንደዚህ እስክታመም ድረስ እሱ እኔን መጠጥ ማስጠጣት አልነበረበትም እና መጠጥ አስጠጥቶ ማታ እና በጣም መጠጥ እኔ ማላቃቸውን መጠጥ ማለት የት ነው እዚህ ሀገር ነው ከማን ጋር ሆናችሁ ነው እኔ ከእሱ ጋር እንደነበርኩ ማስታውሰው ከዛ አንዳንድ ሰዎች ነበሩ ምናምን ከዛ ጠጭ እያለብቸው መጀመሪያ ላይ ከዛ በኋላ አላስታውስም በጣም ብዙ መጠጥ ነው የተጠጠኝ ምን ማለት ነው ታመምኩኝ በጣም አሁን ይሄው ጨጓራ ይታሟል ሁሉ ነገር ይታሟል በጣም ጤነኛ አይደለሁም እና ቤት ራሱ አጣላኝ በዚህ ምክንያት ማለት ነው አንቺስ እንዴት ትተቻለች? መጠጥስ በቃ እንደዚህ አልመሰለኝ። መጀመሪያ ከቀመስኩት በኋላ ከዛ በኋላ በቃ ዝም ብዬ ስጠጣ ነበር። ጠጪ ሲለኝ በግዴታ ነው ያስጠጣኝ እሱ። እና ለምን እንደዚህ ያደርጋል? ሲጀመር እሱ ከመቼ ጀምሮ ነው መጠጣት? ሲጀመር አለም፣ አለም፣ ቆይ አንቺን ከማስጠጣሽ በፊት እሱ ቅድሚያ የጠጣ ነበር ወይ? አዲስ አበባ የሚጠጣ ነበረ። እኔ እዛ አይጠጣም ልጁ። ከመቼ ጀምሮ እኔ ለዛ ነው ሁላንተን ጠርቼ እንትን ያልኩ፣ ከመቼ ጀምሮ እንደሚጠጣ አንደኛ ማወቅ እፈልጋለሁ። ሁለተኛ እሱ መጠጣቱ ሳይሆንስ እኔን ለምን ያስጠጣኛል? ይኸው ታምሜ ያለው በጣም አሁን ምን ማለት ነው? እኔ ምን አውቄ አንቺ ለምን ትጠጫለሽ? መጠጥ ቤትስ ለምን ትሄጃለሽ አንቺ? እኔ ብሎኝ ና እኔ እሱ ሲጠራኝ፣ እኔ ብሩኬ እኮ የትም ቦታ ቢሆን የትም ቢጠራኝ እሄዳለሁ። እሺ የት ያለውን እኔ አላቀላትም አልተገናኘችም። ዛሬ አዎ፣ ላገኘውም አልፈልግም። ከፈለግ ካንተ ደውለ እኔ በእኔ ፊት እንድትናገረው ፈልጋለሁ እንጂ እንደዚህ እኔ አሁን እንደዚህ ታምሜ እኮ ምን ማለት ነው? መጠጥ ማለት እኮ እኔ አላውቅም፣ ምን ለማለት እንደፈለገ እሱ ራሱ ነ እንጃ። እኛ በዚህ እድሜ ራሱ አንጠጣም። እሱ ገና የትላንትና ልጅ መጠጥ ጀመረልን። አንችንም በዚህ አቃጠለልናው። ተቃጥያለሁ። አሁን ምንም በቃ እሱ ያሁን ማማወተት። ቀዝቃዛ ከፍሪጅ ምናምን አስመጣልሻለሁ። ወተት አሪፍ ነው። ችግር አልወድም። ወተት እኔ እሺ። ወይ ሐኪም ቤት ወስድሻለሁ። ሐኪም ቤት ራሴ እሄዳለሁ። ግን እኔ እኔ ወስድሻለሁ፣ ችግር የለም። ግን እሱን ደግሞ እንድትናገረው ፈልጋለሁ እኔ እሱን መመከር አለበት ለምን? እሱ መጠጣቱ ሳያንስ እኔን ለምን ያስጠጣኛል? ምን ማለት ነው? ከዚህ በፊት ጠጥቶ አያውቅም? እኔ አላውቅም። እኔ እሱን ነው ማወቅ የምፈልገው። አንድ ነው እኮ ጠጥቶ አያውቅም አይደለ? በአንቺ ፊት ጠጥቶ አያውቅም። አሁን ይቻላ። እሺ አንቺ ስትሄጂ እሱ ጠጥቶ እየጠጣ ነበር አይደል? አስመጥቶ ነው እኔን አስጠጣኝ፣ እሱም ጠጣ። የት የጠጣችሁት? አሁን አገኘዋለሁ። አሁን እዛ አታገኘውም፣ ማታ ነው እኮ። ከዛ በኋላ እኔ ነው የት ያደረው እኔ አላውቅም፣ የት እንዳደረም ወይኔ እኔ ላ ሲጀመር ራሱ ላገኘውም አልፈልግም። ወይኔ ቡርኬ ሲጀመርም ራሱ ላገኘውም አልፈልግም። ልደውልለት ጥሩ ከተናገርኩ ተናገረው። እኔ ግን ከዚህ በኋላ ከእሱም ጋር አዲስ አበባ መሄድ አልፈልግም። ምክንያቱም በዛ ወስዶ አዛር ትናንት እኔ ነገ ደግሞ ሌላ ነገር እንዲያስለምደኝ አልፈልግም። ዛሬ መጠጥ ካስጠጣኝ ነገ ሌላ ነገር ያስጠጣኛል። ስለዚህ እኮ ችግር የለውም። እሱን እኔ እፈተዋለሁ፣ ግን ያላንች የለውም ማንም የለውም እሱ ያላንች። አሁን አዲስ አበባ ሄዶ ያላንች እስክታመም ድረስ ጨጓራዬ ለምን ያስጠጣኛል? ይህ ልጅነታችሁ እኮ እናንተ መቼ እንደምታድጉ እራሱ እኔ ግራ ይገባኛል።

እንደዚህ ለምን እንዳደረገ አላውቅም። እኔ አሁን እሱ መደወልም አልፈልግም ማውራትም አልፈልግም አልፈልግም። እኔ ቀጥታ ወደ አዲስ አበባ እሱ ከሄደ ይሄድ ካልሄደ ደግሞ እሱ ችግር የለውም ምን እኔ ጋር እንደሄድ አልፈልግም። ሀይሚ፣ አንድ ነገር ልንገርሽ፣ እሱ እዚህ የሚሆን ከሆነ እኔ እዛ ሄዳለሁ። እሱ እዛ የሚሄድ ከሆነ እኔ እኔ ሁሉ ነገር የሚፈታ ታሪክ ነው። ይሄ ሌላ ታሪክ ነው፣ ግን ያንቺ ህመም ደግሞ ምን ላይ ምን ላይ እንደደረሰ አልታወቀም። ቤት ሊያጣላኝ እንዴ? እኔ መጠጥ ጠጥቼ ቤት ሊያጣላኝ? እንዴት እንደዚህ ያደርጋል ማለት ነው? አልፈልግም እኔ ብሩኬን በጣም እፈልገዋለሁ። አሁን እኮ በቃ እኔ ከመናገርም ይልቅ ማለት ነው ባፍጢሙ ነው የምደፋልሽ። እኔ እንድትደበድበው ሳይሆን በቃ መናገር ካለበት ተናገሩ እንዴ። አንቺ መመታት አይደለም፣ ችግር የለም። እሱ ችግር የለም ይምጣ። እኔ ብቻ የፈለግከውን አድርገው ችግር የለም። ግን በአንቺ ምክንያት እንዳይሆን ነው የምፈልገው። አንደኛ እሱ መጠጥ ጀምሯል። ይኸውልሽ እንገርሽ አንደኛ እኔ እኮ ተጠራጥሬ ያለው የሰርጉ ዕለት እራሱ አንድ ክላስ ገብቶ ብቻውን ሲቀመጥ ተጠራጥሬ ያለው ከጓደኞቹ ጋር ዳየክ እየጠጣ ይሆናል ተጠራጥሬ ያለው እኮ እኔ በቃ ነው፣ አላምነውም። የልጅነት ነገር እኮ መጥፎ ነው። እኔ ራሱ እስከዛሬ አምነው ነበር፣ በቃ ብሩክ ምንም አያጠፋም፣ ምንም አያጠጣም። አስበው ግን፣ በቃ ያ እሱም ጠጥቷል፣ መጠጥ ለምዷል። እኔንም ጭራሽ ደግሞ ያ አባቴ ይሻለኛል ሻውን አንተ፣ በጊዜ ተነሳሽ ምናምን ትላት አለ አማነ። አሁን ያገኘዋል። አሞኛል በጣም ምንሽን አርም ይ ምን ማለት ነው ምንም አይደለም መጠጥ ነው እንኮ ኖርማል ነገር አይደለም

ስልክ ሊደውል ስል እኔ ያለ ወድም አንድ አትደውል አልኩትኝ። ወንድሜ ፍራንክ ነው እና አንድ ሰርፕራይዝ አለ። ቶሎ ልፋ ቶሎንት እንደማልል ታውቃለህ ምን እንደማይበርድልኝ

ምንም አይደለ፣ ምንም ይህ ቪዲዮ የሚጫነው አንተ ቤት ነው። እንኳን ደስ አለ። ከዚህ በኋላ እዚህ ቤት ላይ እየመጣ ጸደ ጸደ ቪዲዮ ይጫንበት። ቤተሰቦቻችን አንተ ጋር መጥተዋል። ተንከፋክ ያዝልን። ሙቼ ነበር ቤተሰብ። የምር ግን ከዚህ በኋላ ምን እንደተሰማኝ ታውቃላችሁ? ከዚህ በኋላ ጥፋት ሲያጠፋ ምንም አይደለም፣ እወዳለሁ። አቃጥራለሁ፣ አቃጥራለሁ አንድ ነገር እንትሲል እና እስኪ መግቢያ እናሰራው። እሺ፣ ማለት ሰርፕራይዝ ምናምን ስላደረጋችሁ ነገር ለማንኛውም መግቢያ እናሰራው። ሰላም የምትላቸው ሰላም፣ ሰላም እየተወደዳችሁና የተከበራችሁ የመለኛው ቲዩ እንዴ ናችሁ ሰላም ናችሁ? ሰላማችሁ ግዝት ይበልኝ። እንግዲህ ዛሬ በኔቲው የመጀመሪያውን ፍራንክ ሰርተውኛል እነዚህ ትንሽ ልጆች እና በጣም ነው የደነገጥኩት የተናደድኩት። የእውነት ማለት እኔ በቃ እኔ ጆሮዬ ቀልቶ ያውቅም። ዛሬ ገና ጆሮዬ ቀላ። የእውነት አፍንጫ ያውላ ቀላ በጣም ያማረበከልጣምየተኩስነውእና እንግዲህ ይህ ቻናል አዲስ ቻናል ነው፣ የመለኛው ቻናል ነው። እናንተ ወዳችሁም ፈቅዳችሁ ነው የጠየቃቸው እና ሰብስክራይብ አድርጉልኝ አስደርጉልኝ። ጓደኞቻችሁ ማለት ነው። እና ቴንኪው በጣም ነው የማመሰግነው፣ ወንድሞቼ እህቶቼ፣ አመሰግናለሁ፣ አመሰግናለሁ። ተመቸኝ። በቃ በዚህ ተፋታችሁ ማለት እንደዚህ ሜዲያችን ስለደረሰ እኛ ሳከፍቱ ንቅንቅ እንዳትሉ ስለተባለን ያው እኛ ቤተሰብን እንሰማለን እናከብራለን፣ እና የቤተሰብን እንትን ለማስተካከል ነው እና ቤተሰብ ያው ቃላችንን እንጠብቀናል እና ወንድሜ ሰብስክራይብ እያደረገ ያበረታታል። አንተም አፍታታልም ብቻ እኔ ራሴ ሰብስክራይብ አረጋለሁ። ከዛ በፊት መናገር የምፈልገው ማለት ነው ከዚህ በፊት መለኛው ቲቪ የሚል የተከፈተ ነበረ። አብዛኞቻችሁ ወደዛ እንዳትሄዱ፣ ትክክለኛው ቻናል ይሄኛው ነው። እኛም ስንጭ ቶክ ላይ ባዮ ላይ አደርገዋለሁ፣ ሼር እናደርገዋለሁ ቶክ ላይ መለኛው እኔና ሃይሚ ሼር ያላደረግነው አካውንት የመለኛው አካውንት አይደለም። ሃይሚ ሼር እናደርገዋለን። ሌላም ሰው ሊያደርገው ይችላል። ብቻ የኛ ቤተሰብ የኛ ጓደኛ የኛ ፋሚሊ የሆነ ሰው ከኛ ጋር ያለ ሰው የእሱን ቻናል ሼር ያደረገው ካለ ብቻ ነው። የመለኛው ቻናል ሊንኩንም በየኮሜንቱ እናስቀምጥላቸዋለን። ይመቻችሁ፣ እንወዳቸዋለን። እንግዲህ በርቱልኝ። የጨረቃዎች ፋሚሊ በጣም ነው የምንወዳችሁ። የእውነት በጣም ነው የምወዳቸው ቲክቶክ ላይ ላይ ያበረታቱኛል ቲክቶክ ላይ እንደሚያበረታቱኝ ደግሞ ዩቱብ ላይ እንደሚያደርጉኝ ከፋር ቢና ተመችቶኛል። እግዚአብሔር ይባርካት። ባላችሁበት እንደ ታላቅ ልመርቃችሁ ውለዱ ሳትጋቡኑ እንዲ ውለዱ ብለው ውለዱ ክበዱ እና ቲክቶክ ላይ ብዙ ጊዜ ያለው አራት ልጅ ይባላል